ኢትዮጵያ የምትከተለውን የብዝሃ ዘርፍ የኢኮኖሚ አቅጣጫዎችን ለማሳካት የግብርና ልማት ፖሊሲው ሀገሪቷ በምትከተለው መርሆች መሰረት የሚመራ መሆኑ ለምርትና ምርታማነት መጨመር ጉልህ ድርሻ ይኖረዋል። ግብርናን በማሻገር በገጠር መዋቅራዊ ለውጥ በማምጣት የዘርፉን ራዕይና የዘርፉን ስትራቴጂክ ግብና ዓላማን ለማሳካት እንዲቻል የግብርና አካታችነትና ዘላቂነት ጉዳይ ላይ ማሻሻያ መደረጉም ተገልጿል። በግብርና ሚኒስቴር አዘጋጅነት በተሰና የተቀዳው የግብርና ገጠር ልማት ፖሊሲ ማሻሻያ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ሀገሪቷ የገጠማትን የኢኮኖሚ ስብራት ለመጠገን የግብርናው ዘርፍ ጉልህ ድርሻ አለው፣ በተለይም ሀገር በቀል ኢኮኖሚን በዘርፉ ማሳደግ መቻሉንም ጠቅሰዋል። ሀገራችን ወደ ለውጥ ስትገባ ብዙ ገፊ ምክንያቶች ነበሩ። ከገፊ ምክንያቶች ውስጥ የመጀመሪያው በኢኮኖሚ የገጠመንን ስብራት ነው። በዚህ የኢኮኖሚ ስብራት ፍቱን የሆነ የኢኮኖሚ ፖሊሲ ከዚህ ቀደም በዘጠና አራት ዓመተ ምህረት የነበረው የግብርና ገጠል ልማት ፖሊሲው አንድ ግብርና ብቻ የኢኮኖሚ ፖሊሲ ግብርና መር ተብሎ የተያዘው እንደ ሀገር ብዝሃት ዘርፍ የኢኮኖሚ ፖሊሲያችንን የሚከተል ይገባል ተብሎ ግብርናው ግንባር ቀደም ሚና እንዲጫወት በፖሊሲ መያዙ ግብርናው ደግሞ በተጨባጭ የኢኮኖሚ ፖሊሲ ግንባር ቀደም ሲሆን ከአምስት ውስጥ የታሪክ ጥፋት ማስመዝገብ እንደሚቻልን በተጨባጭ አሳይቷል። ይህንን የኢኮኖሚ ፖሊሲ ብዝሃ ዘርፍን ስታሰብ ራሱን አስችሎ ደግሞ ግብርናና ገጠር ልማት ፖሊሲ ያስፈልጋል ሲባል በዋናነት ግብርና ለኢኮኖሚ እድገት ፈጣንና ዘላቂነት ያለው እድገት ለማስመዝገብ ሽግግሩን ለማቀላጠፍ ወሳኝ ሴክተር እንደሆነ፣ የስራ እድል ለመፍጠር ወሳኝ ሴክተር እንደሆነ፣ እጅግ በጣም በርካታ ተልእኮች ያለው ሴክተር ነው። ግብርናና በተጨባጭም ደግሞ ከኢኮኖሚ አቅሞች አኳያ ያለን መረትና የሰው ሀብትን ምርትና ምርታ ማለትን ከጨመር ታሪክ መስራት እንደሚያስችል በአጭር ጊዜ ውስጥ አገር ዓለም አህጉር የመሰከረውን ውጤት አስመዝግበናል፣ አሳይተናል። ምርታማነትን ለመጨመርና የግብርና ስራውን ከተፈጥሮ አደጋ ለመከላከል ኢትዮጵያ የአረንጓዴ አሻራ መርሃ ግብር መተግበሯ ለዓለም ምሳሌ መሆን እንዳስቻላትም ገልጸዋል። ርዕሰ መስተዳድሩም በተለይም የግብርና ገጠር ልማት ፖሊሲ ማሻሻያው ለአመራሩ ግንዛቤን ከማሳደግ አንጻር ለቀጣይ ስራው አጋዥ ስለመሆኑም ተናግረዋል። በተለይ በተፈጥሮ ሀብት ልማት ስራዎቻችን የአረንጓዴ አሻራ ለዓለም ምሳሌ የሚሆን ተግባር ፈጽመን እውቅና አግኝተናል። እንደ ሀገር የታሪክ እጥፋት የተመዘገበው ስንደን በዓመት ሶስት ማምረት አይቻልም የተባለው አስተሳሰብ ተሰብሮ ከውጭ ስንደን የምናገኝበት ታሪክ እጥፋት ተመዝግቦ በራሳችን ስንዴ አምርተን የራሳችን ስንዴ ፍላጎት አሟልተን ወደ ውጭ መላክ የሚያስችል አቅም እንዳለን አሳይተናል። ሌሎች በጣም በርካታ ጸጋዎች ያሉት በተለይ ለኢንዱስትሪውም ግብዓት የሚሆን የምግብ ሉዓላዊነትን ማስከበር የሚያስችል ትልቅ አቅም ያለው ዘርፍ ነው ግብርና። በምክትል ርዕሰ መስተዳድር ማዕረግ የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸውም በግብርና ሚኒስቴር አዘጋጅነት የግብርና ገጠር ልማት ፖሊሲ ማሻሻያ ትግበራ ግብርናውን እና የግብርናውን ባለሙያውን አቅም የማጎልበት አቅም አለውም ብለዋል። እስካሁን ድረስ የመጣንበት መንገድ ፖሊሲያችንን በተለያዩ ስልጠናዎች በፓርቲም፣ በመንግስትም በተገኘ አጋጣሚ በግምገማ በተለያዩ አጋጣሚዎች ስናውቅ ስንገነዘብ ነው የመጣ ነው። ዛሬ ግን የሀገራችን ግብርናና ገጠር ልማት ፖሊሲ ተብሎ የትውውቅ መድረክ እንዲደረግ መደረጉ ትልቅ እድልና መነሻ ይሆነናል ብለን ነው የምናስበው። በመድረኩ የግብርና ሚኒስቴር ከፍተኛ አመራሮችን ጨምሮ የክልልና የዞን ባለድርሻ አካላትም ተሳታፊ ሆነዋል።